ሰለማን ሁሴን እኔ ማቀው ላለፉት ኦልሞስት እኔ ነብስ አውቄ ዩኒቨርሲቲ ገብቼ እስካሁኑ አሳ ድረስ ፖለቲካ ውስጥ ያለ ሰው ነው። ኢህአዲግ ውስጥ ነበረ። አሁን ብልጽግና ውስጥ አለ። በካድሬነት ህይወት ውስጥ አሳልፏል። በፖለቲካ ህይወት ውስጥ አሳልፏል። እንደ ጥቅል ግን ሬድዋን ሁሴን ቆይ አዳምጠኛ ሬድዋን ሁሴንን ከመጀመሪያ እስካሁን ያለበትን ሁኔታ ስገመግ መሆኔ ሬድዋን ሁሴን የራሱን ስታተስኮ ለማስጠበቅ ተራማጅ ሆነ እንጂ የሀገሪቱን ናሽናል ኢንተረስት፣ የማህበረሰቡን ኢንተረስት ለማስጠበቅ አንድም ቀን ፈርም የሆነ አቋም ኑሮት አያውቅም። ይህም በማስረጃ ልንገረ። ኢህአዴግን ወክሎ ተቃዋሚ ኃይሎችን የምርጫ ቅስቀሳ ላይ ማለት ነው በሚከራከርበት ሰዓት የአሰብ ጉዳይ ሲነሳ እናንተ ሞኞች ናችሁ እንዴ? የኤርትራ ጉዳይ ሚኒሊክ ያላስመሰሉን። ቆይ አዳምጠኛ ሚኒሊክ ያላስመሰሉ ተረጥሎ የአሰብ ጉዳይ አይደለም። የኤርትራ ጉዳይ የተነሳው ለምን እንደሚከነክን አቃለሁ። በዛ መንገድ አልመጣሁም እኔ ምንም አልችልም ያስረዳሉ። ቆይ አዳምጠኝ። ተራማጅ ማለት አንድ ሰው ተራማጅ ነው ፕሮግረሲቭ ናሽናሊስት ነው ማለት አንድ ሰው ፕሮግረሲቭ ናሽናሊስት ነው ብሎ ማለት የሆኑ አካላቶች ሲመጡ ከነሱ ጋር መሄድ የሚያስችለውን መንገድ መምረጥ ሳይሆን ለሀገር የሚጠቅመውን ቀድሞ ሮድማፕ ነድፎ እነዛን ሰዎች መከተል ሳይሆን ሊደር መሆን ሲችል ነው። ሬድዋን ሲራጭ። እኔ በነገራችን ላይ ከመለስ ዜናዊ ቀጥሎ ሀገሪቱ ላይ ኢሎቀንት የሆነ ተናጋሪ የማውቀው ሬድዋን ሁሴን ነበረ። ከመለስ ዜናዊ ቀጥሎ ኢሎቀንት። እንደውም በልጅነት አእምሯችን ምናልባት በኢህአዴግ ውስጥ መለስ ዜናውን ሊተካው ይችላል ተብሎ ከሚታሰበው ውስጥ ሬድዋን ሁሴን ነበር። ነገር ግን ማድረግ አልቻለም። ሬድዋን ሲ ማድረግ ያልቻለው እኔ እኮ ግራ ያጋባኝ መሆን አልቻለማ። ምንድን ነው መሆን ያልቻለው? ከማይጠቅመው ኢህአዴግ እኮ አገር ወደሚጠቅመው ብልጽግና የመጣ ሰው እስታክ ያደርጋል ባይ ዘዌ ጂያንት ነው። ለምዶ ታቃለህ በብልጽ ኢህአዴግ ጊዜ ሬድዋን ሁሴን ማለት እኔ ይከፋል ምናምን ስትለኝ ገርሞኛል። ጉዳይ አይደለም። እኔ ሬድዋን ሁሴንን እጅግ በጣም ተራማጅ የሆነ እጅግ በጣም ከወቅቱ ጋር ሊዘምን የሚችል አመለካከት ያለው የሚያነብ ሀሳቡን አደራጅቶ መንገር የሚችል ባይዚ ሬድዋን ሁሴን ሶስት ነገር የታደለ ሰው ነው። መናገርም፣ ማንበብም መጻፍም የሚልችል ሰው ነው። በደንብ ባቸውቋይቋይ ልነግር ነው እንዴት እንዳደረገ ልንገር። ኢህአዴግ ውስጥ ከነበሩ የፊት አመራሮች ዛሬ ብልጽግና ላይ የቀጠለው ከብዙዎቹ በጥቂቱ አንዱ ሬድዋን ሁሴን ሬድዋን ሁሴን እጅግ በጣም ተራማጅ ስል በብዙ ምክንያቶች ማለት ነው። ከማይጠቅመው አገርን እየበላ ከነበረው የሀገርን ኢንተረስት ማስጠብቅ ከነበረው ኢህአዴግ ጋር ተቸንክሮ የቀረሰው አይደለም። ናሽናል ኢንተረስትን ፕሮቴክት ሊያደርግ ከሚችል ከሚጥር ሀገራዊ አንድነትን መግባባትን ሊፈጥር ከሚችል ስርዓት ጋር እየተራመደ ያለ ሰው ነው። ሶ ይሄን ከልደቱ አያሌው ጋር ልታወራ አድሯችን፣ አት ሊስት ልንገርህ፣ ሀሳቡን ሽጦ ልንገርህ። ልጨርስ ልጨርስ፣ አንተ የምትነግረኝ ለ ሱፐርፊሻሊ የእሱን ስታስ አደመጥኩ እኮ እንትና ልደቱ አያሌው እኔ ከስር ያለው የሚል በፖለቲካ ጉዞ ላይ ሀሳቡን ሸጦ የማያውቅ ሬድዋ ሁሴን ደግሞ በተወዳደረባቸው የምርጫ ጣቢያዎች ሁሉ ተመራጭ የሆነ ሀሳቡን የሚሸጥ ሀገሩን የፖለቲካ ህይወቱን ከጀመረበት ጊዜ ጀምሮ ከዞን ጀምሮ ከወረዳ ጀምሮ እስከ ፌዴራል ሚኒስትር መስሪያ ቤት ውስጥ እየመራ ያለ ልባም በሳል ፖለቲከኛ ነው። በፍጹም እንደ ልደቱ አያሌው ልደቱ አያሌው እኮ አዲስ አበባ የአዲስ አበባን ፓርቲ ሲማ አዲስ አበባ ቀቢላዊ ፓርቲ ሲያንቀሳቀስ ምን ሲያደርግ አንድ ፐርሰንት የፖለቲካ ተሳትፎ ያላቸውን ወጣቶች መፍጠር ያልቻለ ሰላሳ ሰባት ዓመት ተጉዞ ፖለቲካ ሊበቃኝ አሰብ ከተገኘ ከፖለቲካ መድረክ ወጣለው የሚል ሰውዬ ነው፣ ቋፍ ላይ ያለ ሰውዬ ነው። እንዴት ብለህ ነው አንድን በፖለቲካ ስታክ አድርጎ የቆመን ሰውዬ ጃንት ከሆነ ሀገር ከሚመራ በሳር ፖለቲከኛ ጋር ሊድ የምታደርገው? አሁን የእይታ መነጽራችን ነው። እኔ ብሩታል የተናገርኩት ሪያሊቲውን ነው። ሬድዋን ሁሴን እንበልና የኢህአዴግ መንግስት ሄጅሞኒውን አጠናክሮ በሰዓቱ የተፈጠረው ሰላማዊ አመፅ ተነስቶ ኦሮሚያም በኦሮሞ ማህበረሰብ መካከል ያለው አመፅ፣ በሙስሊሞችም፣ የሙስሊሞች አመፅ፣ አማራ ክልልም ደግሞ ኋላ ላይ የተነሳው አመፅ ተነስቶ ከውጭ ሰፖርት ባያደረጋቸው ኖሮ ወይም ደግሞ አገዛዙን ተግዳሮት ባይፈጥር ኖሮ ሬድዋን ሲራጅ አሚን ሬድዋን ሁሴን ከዛ ድርጅት በራሱ ጂያንትነት የሚወጣበት አጋጣሚ እንደሌለ ነው የማረጋግጥልን። ሁለተኛ በ27 ዓመት ቆይታ ውስጥ ኢህአዲግ ውስጥ በነበረበት ቆይታ ውስጥ ሬድዋን ሁሴን እያንዳንዷ ለተሰራች አትሮሲቲ ሪስፖንሲብል ነው። በግለሰብ ደረጃ ሪስፖንሲብል የሚሆኑ ለምንድን ነው? በመንግስት ደረጃ የተሰራው ሚስቴክ በሁሉ ኦፊሻሊ ሁሉም አክሴፕት ያደርጋል። ብቻው ሬድዋን ልጨርስ ልጨርስ አሁን አሁን እኮ ትልቁ ነው። ለምሳሌ ልደቱ አያሌው በግለሰብ ወታደር አሰማርቶ ኦኬ፣ የራሱ ወታደር ኖሮት የራሱ የጸጥታ አካል ኖሮት አዲስ አበባ ውስጥ ወጣቶችን ያስጨፈጨፈበት አንድ መረጃ አታመጣም። መጽሐፎቹንም የጻፋቸው መጽሐፎች በጉዳዩ ላይ ፖለቲካ ሻጠር ተሰርቶበታል። አሁ ተሰርቶበታል። በማን የተሰራበት በልደቱ ላይ መጽሐፎቹን አንብበ ከሆነ ይሄ እኮ ችግር እኮ ይሄ ነው፣ አሁን ትልቁ ችግር ይሄ ገለልተኛ የሆነ ኢንተሌክቹዋል አካሄድ መሄድ ሲከብደን የምንሄደው ሄደው ምንድን ነው፣ ኢምፓርሻሊቲ ያጠቃናል። ሬድዋን ሲራጅን ሬድዋን ሁሴንን የሞገትኩ እሱን ያመጣሁበት ምክንያት ለምን መሰለ፣ ሬድዋን ሁሴን በነበረበት ጊዜ አሁን ያለውን እንተው፣ የአሁኑን እኔ አልናገርም በአሁን ጉዳይ ያለውን ያለውን ምን ደረጃ ላይ ነው፣ ኮንትሪቢሽን ምን ያክል ነው፣ በብልጽግና ላይ የማውቀው ነገር የለም። አንተ ታውቃለህ፣ እሱን ልታወራት ትችላለህ። ባለፈው ስርዓት ላይ ግን በነበረበት ሰዓት በእያንዳንዷ ለምሳሌ የሙስሊሞች ድምጻችን ይሰማ ትግልን መግፍኤ የሆነው ጉዳይ ውስጥ ፓርቲ እንደ ፓርስን ነበር ሬድዋን ሁሴን አመራር ነው እየተፈጠረ የነበረውን ፀረ ሙስሊሞች እንቅስቃሴ ያ ቃል ይረዳል። አልተቃወምም። እንደው በማህበረሰብ ደረጃ እንኳ ብንሄድ በማህበረሰብ ደረጃ እንኳ ብንሄድ እሱ ከወጣበት ማህበረሰብ ውስጥ እኔ ሄጄ አለሁኝ ለሰርቬ ማለት ነው። እስኬለተን ብቻ ነው ያለው በጉራጌ ዞን ውስጥ ያሉ ኢንፍራስትራክቸሮች፣ በተለይ እኔ በወጣሁበት በጤና ተቋም፣ በጤናው ውስጥ ያለው ተቋም አብዛኛው እስኬለተን ብቻ ነበረ። የት ነው የሄድከው አንተ? ኢንታየር ስልጤ ዞንን ማለት ነው የወጣሁት ከኢትዮጵያ። አንተ እስኬለተን ነበረ ብለህ ያልከው ጊዜ መች ነበር የሄድከው አንተ? በኢህአዴግ ጊዜ ያለው ነው የነገርኩ ያለሁት። ገባኝ። በኢህአዴግ ጊዜ አይደለ አሁን እያወሩ ያሉት፣ የአሁኑን አይደለም እያወሩ ያሉት እኮ ገባኝ። አንተ በስንት ዓመተ ምህረት ነው የሄድከው? ምን ሰርቬው ነው ምጠይቀኝ? ከ2018 በፊት ማለት ነው። አሁን 2018 ማለት በእኛ 2009 2008 አካባቢ ማለት ነው አ ያ በጣም ሚስ ያረከው ፖይንት ሬድዋን ሁሴን የመራው ልማት ማህበር በኢትዮጵያ ብቸኛውን ኮምፕሪሄንሲቭ ስፔሻላይዝ ሆስፒታል ያለምንም መንግስት ወጪ ማቴሪያል ያሟላ በመንግስት ማዕቀፍ የሚሰሩ የወራቢያ ሆስፒታል እንዴት እንደተሰራ ባባ ይሄ እኮ ምን እንትን ምንለው ነገር እኮ አይደለም። ምን ምን ደባበቀው እኮ አይደለም። የስልጤ ማህበረሰብ ለወራቤ ሆስፒታል በእግሩ ለመቆም እንደ ማህበረሰብ የከፈለውን መስዋዕትነት አትነግረኝም ለኔ። ቢኮዝ i know that okay i know የወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ውስጡ ገብቼ ስለማውቀው ማለት ነው፣ እንደ አንድ ባለሙያ ውስጡ ገብቻ አውቀዋለሁኝ። ስለዚህ ማህበረሰቡ እንደ ማህበረሰብ ለራሱ ችግርን ለመቅረፍ የሚሄደውን ነገር አይደለም እንዴ እየተቸዋለሁት ያን ያስተባበረው ማነው ነው ቆይ አዳምጠኝ ቆይ አዳምጠኝ ማነው ያስተባበረው በዛውም ጃን ተቻርገው ይዳ ምንድን ነው እኔ እየተናገርኩ ያለሁት እንደ ኢህአዴግ አመራርነቱ እንደ ኢህአዴግ አመራርነት ሬድዋን ሁሴን በተሰጠው ሮል ውስጥ ይሄዳል እንጂ ጠቅላይ ሚኒስትር አልነበረም ምክትል ጠቅላይ ሚኒስትር አልነበረም ኢህአዴግ ጽፈት ቤት ኃላፊ አልነበረም ሬድዋን ሁሴን አንዴ የኮሚኒኬሽን ውስጥ ነበረ፣ ሌላ ጊዜ ወጣትና ስፖርት ውስጥ ነበረ። እሱ እንደ ሀገር ያለውን ኪሳራ ሬድዋን ሁሴን ብቻ የሚቀበልበት ገዱ አንዳንድ አዳምጠኝ የተዋጣለት ፖለቲከኛ ነው ስትል፣ ምንም አይነት እንከን የሚወጣለት አይደለም ስትል እያሳየው ያለሁት እንከን የሌለው የኢትዮጵያ ፖለቲከኛ የለም። የመጀመሪያው ተራማጅነቱ የሬድዋን ሁሴን ተራማጅነት ከፓርቲ ፓርቲ ራሱን ሪኦርጋናይዝ እያደረገ ሪሼፕ እያደረገ ሪሻፍል እያደረገ መሄዱን ከሆነ ኦፍኮርስ እኔም አፕሪሼት የማደርገው ነው። ከሚመጣው ሪዮት አለም ጋር ራሱን አሳፍቶ የመሄድ የሚገርም ብቃት አለው። ነገር ግን በነበረበት ፓርቲ ውስጥ የሚፈጠሩ አትሮሲቲዎችን የሚፈጠሩ ኢንጀስቲሶችን ለምልአተ ህዝቡ በሚጠቅም መልኩ የመፍታት አቅምን ካየን ግን ሬድዋን ሁሴን የከሸፈ ፖለቲከኛ ነው። ለራሱ ስታተስ ኮ ሲሰራ የነበረ ሰው ነው። አሁንም ብልጽግና ውስጥ የገባው ተራማጁ ነው፣ የብልጽግናን የአብይ አህመድና የፓርቲውን ማንፌስቶ አዶብት አድርጎ ተቀብሎ መቀጠል ስለፈለገ ብቻና ብቻ ነው። አሁን አንተ ፐርሰናሊ የሚያወያየን ይመስለኛል። ባይ ዘ ዌይ እኔ አድረገ ልንገርህ፣ አቶ ሬድዋን ሁሴን ማለት እቺ ሀገር አለችኝ ከምትላቸው እጅግ በጣም እንዴት ብዬ ልንገር፣ እጅግ በጣም ራሳቸውን አፕዴት ከሚያደርጉ እያደረጉ ካሉም ለሀገር የሚጠቅም ስራ ከሚሰሩ ሰዎች መካከል አንዱና ዋንኛውን ከክምጡ አይደለም። ለማን እኮ አንተ አቶ ሬድዋን ሁሴን አንተ ታወራለህ እኮ አፍሪካ ነው ስላመጣ ነው። ከልደቱ አያሌው ጋር አቶ ሬድዋን ሁሴንን ማወዳደር ማለት አይ ዶንት ኖ ትክክል ነው ብቻ አለማክበር ነው። እንደ ሀብታሙ ያለ ዩር ማን እንደ ልደቱ ያለ ይወረደ ሀሳቡን ሸጦ የማያቅ መክሰሩን በአደባባይ የሚመሰክር መረዳት ያልቻለው የፖለቲካ ስታተስ ውስጥ ያለችበትን ሀገር መረዳት ያልቻለን ሰውዬ አቶ ሬድዋን አንተ ከፓርቲ ፓርቲ ስለቀየረ ለራሱ ሲጨነቅ ነው ምናምን። አንተ ባልከው ልክ ባይዘው አቶ ሬድዋን ሴል፣ አንተ ባልከው ልክ ተጽዕኖ ፈጣሪ ነው፣ አንተ ባልከው ልክ ጎበዝ ተንታኝ ጸሐፊ ተናጋሪ ፖለቲከኛ ነው ብለህ ካልክ ሀገርን ከርቶ ጽድት ያለ ባንዳ ሆኖ ከሀገር ወጥቶ እንደነ ልደቱ አያሌው ገንዘብ የሰበሰበ ባተራመስ የሚከብደው ሰው አይደለም። ባይዘው ከልደቱ አያሌው መቶ እጥፍ መናገር ይችላል። አንድ ረገል ነገር በሂስቶሪካል ባክግራውንዱ በአንዳነትን አታመጣም። በነገራችን ላይ ማሜ የኢህአዴግም ተቃዋሚ የነበረ ሰው ነው። የኢህአዴግም ሌላ በአንዳነት ማለት የሀገርን ጥቅም ኮምፕሮማይዝ ማድረግ ከሆነ በሽግግር ጊዜ መንግስት አሰብ ሲሰጥ ማለት ነው። በሽግግር ጊዜ መንግስት አሰብ ሲሰጥ ሬድዋን ሁሴን ተቃዋሚ ነው ገብቶ እሱን አደለም። እኔ አሁን ስለ ሽግግር አደለም እያወሩ ያሉት፣ ስለ ሽግግር አደለም እያወሩ ያሉት። ኢህአዲግ ከሆነበት ጊዜ ጀምሮ ኢህአዲግ ከመሆኑ በፊት የምናውቀውን እናውቃለን። አደለ እንዴ ሬድዋን ሲራጅን፣ ሬድዋን ሁሴንን ያለው የራሱ ፐርሶናል ኢንተግሪቲውን በነገራችን ላይ ፐርሶናል ኢንተግሪቲ ፐርሶናሊቲውን አይደለም፣ እኔ አሳሲኔት እያደረኩ ያለሁት ፖለቲካል አውትሉክ ነው፣ እኔ አሳሲኔት እያደረኩ ያለሁት። እዛ ውስጥ ኢህአዴግ ውስጥ በነበረበት ሰዓት የኢህአዴግን ሪዮት ዓለም ተቀብሎ ሳይቆረቁረው ተቃዋሚዎቹ የሚጠይቁትን ጉዳይ ተቃርኖ ቆሞ የኢህአዴግን ሪዮት ዓለም ደግፎ የሀገርን ናሽናል ኢንተረስት ተከራክሯል፣ አልተከራክርም? ከውስጥ ለውጥ ካመጡ ሰዎች መካከል አንዱ ነው፣ አይደለም? እኔ አሁን ዋን በዋያ ኒዳ አሁን ለውጥ አምቶ አላመጣም፣ ሌላ ጉዳይ ነው። በዛ ሰዓት የተናገረው ንግግር የሀገር ኢንተረስትን ኮምፕሮማይዝ ማድረግ ነው፣ አይደለም? የትኛው ከኤርትራ ጋር ተያይዞ የተናገረው ምኒልክን መጠየቅ አለባችሁ ምናምን ያለው የኢህአዴግን ማንፌስቶ ሪዮት ዓለም ተቀብሎ በሰዓቱ ኢትዮጵያ የአሰብን ጥያቄ የአሰብን ጥያቄ መጠየቅ አግባብ አይደለም ብሎ መሞገቱ የሀገርን ኢንተረስት ኮምፕሮማይዝ ማድረግ ነው አይደለም? ያለበትን አውድ ተረድዋ። ስለዚህ አንተ ባልከው አንተ ለራስ በሚመች መልኩ በገለጽከው መልኩ አይደለም አምባሳደር ሬድዋን ያን ምላሽ የሰጠው ከኤርትራ መገንጠል ተያይዞ መነሻውን የኤርትራ መገንጠል ያደረገ ጥያቄ ነው የነበረው። ለዚህ ለዚህ ከኤርትራ ጋር ተያይዞ የምታነሱትን ጥያቄ ከእኛ በፊት ሚኒልክን ነው መውቀስ የሚገባቸው። አሁን ለምን ደገፈ ከኤርትራ ጋር ተያይዞ ሩ ያነሱ አሁን ከኤርትራ ጋር ተያይዞ ያለውን ጉዳይ ለምን ደገፈሽ? ምኑን አሁን የኢትዮጵያ ይገባንም ብሎ ያቅ ማሬዶነው አዳምጠኝ። ቆይ ቆይ፣ አዳምጠኝ ይለ በነገራችን ላይ በዚህ ጉዳይ ላይ ማውራት የምትፈልግ ከሆነ በደምብ እኔ የምፈልገውም ለመመሰለ ፕራግማቲክ መሆን አለብን ብዬ አምናለሁኝ። እኔ ምንም ችግር የለም አጀንዳ ማውራት አለብን ብዬ አምናለሁኝ። ሬድዋን ሁሴንን አዳም ለኢትዮጵያ ያስፈልጋት ያለ ማስረጃ ፀሐይ ያወቀው ማስረጃ ስጠይቅ ነበረ

ኦሆ መቅረብ ነው። በኪሎ ሜትር ሆነ ደግሞ አሁን በኪሎ ሜትር አይደለም። ታሪኩን የተሰራውን ሸፍጥ ሂስቶሪካል ዳራውን አንተ የምታረበው እና ያላነብም ማለት ነው። ኦኬ፣ ለምሳሌ ይወራራያና ላመጣ ጉዳይ ለምን? አዳምጠኝ፣ ስለ ራያና ላመጣ የምታውቀ ጉዳይ አለ። ስማ አንተ ያንተ እድሜም ኖሮ ለማየት የሚፈቅድ አይደለም በእርግጠኛነት። ስንት አመት ነው አንተ? በእርግጠኛነት ማለት ነው ስንት አመት ነው አንተ?

ትጥቅ ትግል ውስጥ አልነበረም። ቴክኖክራት ነው እስከማውቀው ድረስ ቴክኖክራት ነው የነበረው። በሙያ ነበር የሚሰራው። እንትን ወደ ፖለቲካ ውስጥ ገባ። ወደ ፖለቲካ ውስጥ ሲገባ ደግሞ ተቃዋሚ ሆኖ ነው የጀመረው። ተቃዋሚ ሆኖ እየሰራ ወደ ገዢው ፓርቲ ገባ። ለምን ገባ አይደለም፣ እኔ ከገባ በኋላ ግን ተቃዋሚ በነበረበት የነበረበትን አቋም ይዞ አልቀጠለም። የሆነው ምንድን ነው? ኢህአዴግ ጋር ሲገባ የመለስ ዜናዊንና የኢሳያስ አፈወርቄን ኤጎ ማሳጅ ሲያደርግ እስከ ምን ጊዜ ቆየ? ተቃዋሚ የነበረ ሰው ሁሉ የፖለቲካ አካሄድ፣ ስለዚህ የምርጫ ክርክር ላይ ምንድን ነው ያደረገው? ቀጥል ቀጥል፣ አፍሪካ ዩናይትድ ቀጥል። ለአንድ ላድርግ አሳሌ፣ ለአንድ ላድርግ አፍሪካ ዩናይትድ ከአንዴ ትደጋገፋላችሁ፣ ችግር የለውም። እኔ ኧረ እኔ መውጣት ነው የፈለጉት፣ መደጋገፍም አልፈለጉም። ደኛ አፍሪካ ለድጋፍ ነው የመጣው ብዬ ነው እኔ። የናሽናል ኢንተረስት ጉዳይን በተመለከተ አሁን ያለውን አቋም እኔ አልቃወመውም። አሁን ያለውን አቋም ምክንያቱም አሁን ያለውን መለስ ብለህ በደንብ አጢ ነው። በነገራችን ላይ የችግር ታውቃለህ፣ ኤቭሪ ነገርን ፐርፌክት አታድርጋ፣ ሀሳብ ተቀበል አንተም ከሰው ገባረ ወይ ማስረጃ አምጣ፣ አሊያም ደግሞ እኔ ማስረጃ እኮ ያመጣው ለኮ ነው። አሁን ነገር ፐርፌክት አታድርግ ነው። እኔ ሰማሁት ብቻ ነው ትክክል እያልክ ያለው ያ ደግሞ ትክክል አይደለም። እኔ ሰማሁት ነው ትክክል አላልኩም፣ ሎጂካሊ ጠየኩ። አንተ ግን ኢሎጂካል ነህ ነው። አንተ የመሰለ ሬድዋን ሁሴን በቀዳምተኝ ሬድዋን ሁሴን እዚህ ቦታ ላይ ስናስቀምጠው ፖለቲካል ፊገር ሬድዋን ሁሴንን ነው እዚጋ ያስቀምጥን ያለ ነው። ፖለቲካል ፊገር ሬድዋን ሁሴን ኢሬስፔክቲቭ ኦፍ ኢትኒሲቲ ሂዝ ሪሊጂስ ባክግራውንድ ሂዝ አካዳሚክ ስታተስ ኒንግ አወጥተን እንደ አንድ የፓርቲ አመራር እንደ አንድ የፖለቲካ ፊገር ነው እየተቸውት ያለው። ከዛ ውጭ ግን ሬድዋን ሁሴንን ማለት ነው የሆኑ ሰዎች ከሆነ አይደንቲቲ ጋር አያይዘው ወይ ከሪሊጂየስ እንትኑ ጋር ወይ የጎሳ አይደንቲቲ ጋር አድርገው ቢመጡ ማለት ነው ዲፌንድ ላደርግ እችላለሁ። አታክ የሚያደርጉት እንደዛ አይነት በእንደዚህ አይነት መልኩ ነው ያነሳው የሚል አመለካከትም የለኝም፣ እንደዛም አልተረዳው ላላችሁ ሰዎችም ከዛ አንጻር አይደለም። እኔ ያለ ነገር እኮ እኔ እኮ አልኩ ሬድዋን ሁሴን። ከዚህ ውጭ ግን ሬድዋን ሁሴን ያነሳው በጠቅላላ ፖለቲካል አንደርስታንዲንግ ለእኔ ፍጹም ኢሎጂካል ነው።

እብደት ነው ብሎ የሚቆጥር የነበረ ሰው ነው። የአሰብን ጉዳይ ማንሳት ከኤርትራ መገንጠል ጋር አያይዞ ከሚኒልክ ጋር አያይዞ ሲያበሻቅጥ የነበረ ግለሰብ ነው። አሁን ተቀይሯል። ፕሮግሬሲቭ ነው። ዳስ ኦል ትናንትና፣ የነበረውን ነገር ግን እንዳንተች የሚያደርገው ነገር የለም ነው። ቀጥል። አፍሪካ ዩናይትድ፣ እንዴት ናችሁ? ሰላም ነው። እንትን በመሰረቱ በፕሮግሬሲቭ ነው የምንለው ፖለቲክስ ኢዝ አርት ኦፍ ፖሲብል ነው ፖለቲካ የምንለው አርት ኦፍ ፖሲብል ነው ከዚህ አንጻር ሬላቲቭሊ የሚሻል ፓርቲን አገሪቷን ይመራል ብሎ የሚሄድ ሰው ኢትዝ ፕሮግሬሲቭ ማለት ፓርቲዎች ኦሎወይስ ፐርፌክት አይደለም በአንድ ወቅት የነበረው ራሱን እየቀየረ ሲሄድ ሰውየውም አብሮ ቀይሮ የሚሻለው ፓርቲ አደረጃጀት ውስጥ መግባት አለበት ማለት ነው ከዚህ አንጻር አምባሳደር ሬድዋን ሁሴንን ተቃዋሚ ነበረ። የአዲግ የስልጤ ጥያቄ ሲመለስ የአዲግ ሆነ። ስለዚህ ፕሮግሬሲቭ መጀመሪያውኑ ማለት ነው። ከዚያ በኋላ የአዲግን ፕሮግራም ደግሞ እንደ ቃል አቀባይ ወስዶ ማስፈጸም ግዴታው ነው። ያም ሆኖ ይሄ የአዲግ እየበሰበሰ ነው፣ መሻሻል አለበት ብሎ ከሚታገሉ ግንባር ቀደም የደቡብ በወቅቱ የነበሩት ውስጥ አንደኛው ነው። ያ ብቻም አይደለም አሁን ልደቱ ጋር ስናነጻጽረው ደግሞ ልደቱ እኮ ባንዳ ነው የሚባለው አንድ እንትን ላምጣልህ መሐመድ ለምሳሌ የኢትዮጵያ መከላከያ ሰራዊት ተወግቶ ወደ ኤርትራ ሸሽቶ ወዲህ ሲመጣ ኤርትራ መግባት የለበትም ብሎ ሲቃወም የነበረ ነው እኮ ልደቱ ማለት ለምን መከላከያን ደገፈ ማለት ስለዚህ ናሽናል ኢንተረስት ዲፌንድ የሚያደርገውን ፎርስ እሱን ባክ የሚያደርገውን ከተቃወመ አንድ ሰው ኢዝ መርሰነሪ ወይም ባንዳ ነው። ምንም እንትን የለው በምንም ሎጂክ ማለት ነው። ስለዚህ አሰላለፉ የልደቱን በምታይበት ጊዜ ከወቅቱ ከአያዲግ ደህንነት እኮ መሳሪያ ተሰጥቶ ታጥቆ የነበረ ነው። ታስሮ መሳሪያው ህጋዊ የተሰጠኝ ነው ተብሎ ሲከራከር የነበረው የምታውቀው ነው። ስለዚህ ኢቭን ደብል ኤጀንት ነው። ከዚህ አንፃር በምታይበት ጊዜ ልደቱ ለኢትዮጵያ ክለቡን ማስረጃለ ያ እንዴ? ታስሮ እኮ ይሄ ህጋዊ የደህንነት የክርክር ሂደቱን አልተከራከርክም እንዴ? ይሄ ህጋዊ ደህንነት መሰቤ ተሰጠ መሳራ ነው ስላልነበረ መሆኑን አሳየኝ። ደብል ኤጀንት ነው በቃ። አንደኛ ተቃዋሚ ሆኖ ከደህንነት መሰረት ከእኔ ተነስቼ አሁን ታዩናይትድ ደብል ኤጀንት ነው ማለት እችላለሁ። በመረጃ ነው እኔ እኮ የማወራ አሳየኝ። ነው መረጃው ያ መረጃው ልደቱ አያሌው ታሰረ ታሰረ እና ህገ ወጥ መሳሪያ ታጥቀሃል ተባለ። አይ እኔ የደህንነት መስሪያ ቤት ያስታጠቀኝ ነው አለ። ደህንነት መስሪያ ቤት አያስታጥቅም፣ ባይዞ ይሄ እንድታውቅ፣ ደብል ኤጀንት ካልሆንክ በስተቀር ፖሊስ የሚያስታጥቅ አያስታጥቅም። ለምን ፖሊስ ፖሊስ ነው የሚያስታጥቅ። ቆጳ አዳምጠ ልደቱ አያሌው ፖለቲካ ፊገር ነው፣ አይደለም ፖለቲካ ፊጌር በሆንክም የኦፊሻል ፖሊስ። ቆይ አዳም ተኝ። እኔ ይሄ ነገር ነው የሚያስጠላው። ነው ደብል ኤጀንት ነው የሚባለው። እየነገርኩህ ነው። ከአንተ ፖሊስ ጣቢያ ትሄድና ቆይ፣ መሀመድ ፖሊስ ጣቢያ ትሄድና እኔ ለሴኪሪቲ ያስፈልገኛል ብለ ኦፊሻል የሆነ እንትን ይሰጠሃል ማለት ፖሊስ ነው የሚሰጠው መሳሪያን። ማለት የደህንነት ስጋት አለብኝ ብሎ ካል አንድ ሰው ፖሊስ ጣቢያ ሂዶ የደህንነት ስጋቱን በተመለከተ የደህንነት መስሪያ ቤት ደብዳቤ ሲጽፍለት ፖሊስ መሳሪያ ያስታጥቀዋል፣ አይደለ? ኔቨር አስተዳደር ጋር ያመለክታል። ኖ አሰራሩን ጠይቀው ከፈለግ፣ ፖሊስ ነው የሚሰጥህ መጀመሪያውኑ። ፖሊስ ዝም ብሎ ነው ፖሊስ እንትን የሚለው፣ ከአስተዳደር ሂደት አስጠይቃል። ተጨባጭ ችግር ካለ ማለት የአስተዳደር። ምን አይነት አስተዳደር ነው? ምንም ይባል አስተዳደር የወረዳ አስተዳደር ሊሆን ይችላል። የወረዳ አስተዳደሩን ምን ብሎ ነው የሚጠይቀው? ሂዶ ሂዶ የሚጠይቀው ተደጋጋሚ አንተ ለምሳሌ እንደ ግለሰብ ራሱ እኔ የደህንነት ችግር አለብኝ ስጋት አለብኝ አለ ስጋት አለብኝ ብለ ታመለክታለ። ከዚያ ለፖሊስ ራሱ ቀጥታ መምሪያ ጋር ማመልከት ትችላለ። ሰጠሃል ሲሰጥ ፍቃድ ሰጦ ዊዛውት ሪስትሪክሽኖችን አስቀምጦ ኦፊሻል መያዝ እንደሚችል ፍቃድ ይሰጠሃል ማለት ነው። ደህንነት ግን አይሰጥህም። ደህንነት ከሰጠህ ለጀውሃር መሀመድ ጥበቃ ያቆመለት ማን ነው? መንግስት ፖሊስ፣ መንግስት ነው። መንግስት እኮ ሰፊን ክፍፍል ያለው ነው። የትኛው ተቋም ነው? ፖሊስ ነው። ቆይ ደህንነት የሚያስታጥቅህ ከሆነ አንተ ደብለጀንት ነህ። በስውር የምትንቀሳቀስ የፖሊስ ተቋም ዝም ብሎ በመልክ ምናምን ደስ ስላለ መሳሪያ አያስታጥቅልህም ወይም ደግሞ ጥበቃ አያቆምልህም። የደህንነት መስሪያ ቤቱ የዚህ ግለሰብ ደህንነት ስጋት ላይ ነው ብሎ የዛ ሰው ግለሰብ ደህንነት ለሀገር አደጋ ይፈጥራል ብሎ ካመነ ከፖሊስ ተቋማት ጋር ተነጋግሮ ለዛ ሰው ጥበቃና ከለላ ያደርጋል።